ናማስቴ እኔ ዶክተር ሻምላ ዴቪ ነኝ። እኔ በአፖሎ ህፃናት ሆስፒታል በቼናይ የባህላዊና የእድገት ምክር አስተዳዳሪ ሙሉ በሙሉ ተገኘ ነኝ። አሁን እኔ ስለ ኦቲዝም ስፔክትረም ማህበረሰብ በአጭሩ ልናገር ነኝ። በመሰረቱ ኦቲዝም ያላቸው ህፃናት በተለምዶ እንዲሁ አይታዩም፣ በልደታቸው ጊዜ አይታዩም። እነሱ በሁለት ዓመት አካባቢ ወስደው በአብዛኛው ወላጆቻቸው፣ ትምህርት ቤቶችና ሌሎች ዘመዶቻቸው ይለያል። እነሱ የንግግር ዘግይት ያሳያሉ። እነሱ እናቱን አባቱን ናይ ብለው አይጠሩም። ከሌሎች ህፃናት ጋር አይገናኙም፣ ወደ ራሳቸው ይቀላቀላሉ እና በጣም ንቁ ናቸው። ንቁ መሆን ማለት በአንድ ቦታ አይቆዩ ማለት ነው። እነሱ ሸ እዚህ እና እዚያ ይሄዳሉ፣ አይደረ በቤቱ ሁሉ ይሮጣሉ። እንደዚህ ያለ ንቁ ባህሪ ያላቸው እና በራሳቸው ዓለም ውስጥ መኖር ይመርጣሉ እንደ ምሳሌ መኪናውን በየጊዜው በየሰፈሩ በየየዎች መደርደሪያዎች ላይ ወይም በጠረጴዛው ላይ ይጫወታል። እነሱ በመኪናዎቹ ዙሪያ ዙሪያ ይሮጣሉ። ስለዚህ እነዚህ ህፃናት የኦቲዝም ህፃናት ልዩ የሆነ የማስተዋል ችግር አላቸው እና እነዚህ ህፃናት በፍጥነት መለየት ያስፈልጋቸዋል። ምልክቱ በቀደም ተከተል ከተገኘ ህክምናው ይሻላል። ምክንያቱም ከሁለት አመት እድሜ በታች ወይም ከሶስት አመት በታች ከተገኘ ሕፃኑ ሊማረክ ይችላል ሊሰማራም ይችላል እና ቢያንስ በ ዘጠና እስከ ዘጠና አምስት በመቶ ከመደበኛ ህፃናት ጋር በአንደኛ ደረጃ ሊደርስ ይችላል። ስለዚህ በጣም በጣም አስፈላጊ የሆነው የኦቲዝም ቀይ ምልክቶችን ማስተዋል ነው። ህፃኑ ከወላጆቹ ጋር ማይቀላቀል፣ በሁለት ዓመት እድሜ እናቱን ወይም አባቱን ማይጠራ፣ ራሱ ማስወገድ፣ ከሌሎች ህፃናት ጋር ማይቀላቀል፣ በቀላሉ መቁጣትና የቁጣቅርስ ባህርያት ማሳየት እና በጣም ቁወት ማሳየት ናቸው። ብዙ ጊዜ ህፃናት ወደ አፖሎ ህፃናት ሆስፒታል ሲመጡ ከወላጆቹ ጋር በግዝ ቃል እነጋገራለን። ታሪኩን በጥልቅ እንረዳለን። ህፃኑን በፍሱም እንመርመራለን። ከዚያም ከህፃኑ ጋር እንደገና እነጋገራለን። ሙሉ ግምገማ እንወስዳለን። ከዚያም አጋር የሆነ ልዩ ስራ ቡድን አለን። ብዙ ጊዜ በብዙ ባለሙያዎች ተያያዥ አቀራረብ እንሰራለን። ከእኛ ጋር የነገር መምሪያ ባለሙያ አለን። እሱም የህፃኑን ንግግር ይገምግማል። ንግግሩ ምን ያህል የቀረ እንደሆነ ይነግራል። ምን እንደሚያስፈልገው ይገልጻል። እንዲሁም የስራ ማስተላለፊያ ባለሙያ አለን። እሱም በህፃኑ ያለውን ከፍተኛ እንቅስቃሴነት ለመቀነስ፣ የእጅ መቀናበሪያ ችሎታን ለማሻሻል የትንሽ ስለዚህ የስራ ማስተላለፊያ ባለሙያዎች እዚህ አሉ። እንዲሁም በህፃኑ ትምህርት የሚረዱ የትምህርት ሳይኮሎጂስት አለን እንዴት እንደምንችል እነዚህን አይነት ህፃናት በትምህርት ማግኘት ላይ ማግኘት እንደምንችል ይመራናል ስለዚህ በብዙ ባለሙያዎች ተያያዥ አቀራረብ እንሰራለን እና የስም ምርመራ እንሰጣለን ህፃኑ የሚሰማ ነው ወይስ አይደለም በማረጋገጥ ስለዚህ ትክክለኛ ግንገማ ካደረግን በኋላ የበታላቅ ምርመራ ሙሉ የሚለው የተለየ ክሊኒካል ሙከራ የለም ለምሳሌ ይህን ሙከራ ካደረጉ በኋላ ህፃኑ በከፍተኛ ሙቀት ከሆነ መደበኛ መዝናኛ በመጠቀም እንመረምራለን እና እንደዚህ ነው እላለን ነገር ግን በኦቲዝም የተለየ ሙከራ የለም። እኛ በግምገማ ብቻ እንመረምራለን፣ በህፃኑ የሚሄድበት ሁሉ ቦታ ይገኛል። ስለዚህ እንደ 360 ዲግሪ ግምገማ ነው። የኮነርስ መጠንና የኦቲዝም እንዴት እንደሚያጠናክር ለማሳየት የምንጠቀምበት የአስማ መጠን መስፈርት አለን እና አስፈላጊ ከሆነም ሌሎች እንደ ታይሮይድ ችግሮች እና እንደዚህ ያሉ ሌሎች አማካኝነቶችን ለማስወገድ ተጨማሪ ሙከራዎችን ማድረግ ይኖርብናል። እነዚህ የምናደርጋቸው ግምገማዎች ናቸው። ከዚያም ግልጽ የአስተዳደር አቅጣጫን እንሰጣቸዋለን። ስለዚህ በኦቲዝም ያሉ ህፃናት ላይ የምናደርገው የአስተዳደር አቅጣጫ ምንድን ነው ብለን ከመጠየቅ በፊት መመኪያ እንሰጣለን፣ ይህም በህፃኑ ፍላጎት ላይ ይመረከባል። ሁለተኛውን ስለ ትምህርት ቤት እንዲሁ እንደምንወያየው ነው። የቀድሞ የትምህርት ቤት አስተሳሰብ ልዩ ትምህርት ቤት አግባብ እንደሚኖረው ይላል፣ ግን አሁን የሚከተለው አቅጣጫ ህፃናት በመጀመሪያ በመደበኛ ትምህርት ቤት እንዲሞክሩ ነው። በመደበኛ ትምህርት ቤት ማስተካከል ካልቻሉ በልዩ ትምህርት ቤት ማስቀመጥ ወይም ማቀናበር ማድረግ ይቻላል። ለምሳሌ ጠዋት በልዩ ትምህርት ቤት ከሰዓት በኋላ በመደበኛ ትምህርት ቤት ወይም አንድ ቀን በልዩ ትምህርት ቤት ሌላው ቀን በመደበኛ ትምህርት ቤት እንዲሁ ማድረግ ይቻላል። እንደዚህ ያለ በቀዳሚ ቀናት መቀያየር ያለውንም አቅጣጫ መውሰድ ይቻላል። እንዲሁም ከትምህርት ቤት በተጨማሪ ህፃኑን በቀኑ ሙሉ በሙሉ በተግባር ማድረግ አስፈላጊ ነው። እኛ እንደ ወላጆች ህፃኑን በተለያዩ እንቅስቃሴዎች ማሳተፍ አለብን። በአካባቢው ያሉ ቴራፒስቶች፣ ወደ ንግግር ቴራፒስት፣ ወደ ስራ ቴራፒስት መውሰድ አለብን። ህፃኑን እንዴት እንደሚያነብ እንዴት እንደሚማር የሚረዳው ልዩ አስተማሪ አለን። እንዲሁም በተፈጥሮ የሚታወቀውን የባህሪ ችግር ወይም የባህሪ ችግሮች የሚያስተካክል የባህሪ ቴራፒስት አለ። ስለዚህ በጣም በጣም አስፈላጊ ነው። ስለዚህ ቴራፒና ህክምናውን ማድረግ አለብን። በተደጋጋሚ እንከታተላለን ምክንያቱም ሕመምተኛው በኦቲዝም ሲመጣ ቢያንስ 3 ዓመት ህክምና እንዳስፈለገው እናገራለን። ምክራችንን ሲከተሉ ብዙ ጊዜ 90 እስከ 95 በመቶ ሕፃናት በቅርብ ወደ መደበኛ ሁኔታ ይደርሳሉ። እንደ ወላጅ ብዙ የህፃናት ወላጆች ይመጡና ይላሉ እኩ ለምን እኔ ለምን ልጅ ኦቲዝም አለው? እኛ ሁልጊዜ እንላለን እግዚአብሔር እነዚህን ህፃናት ለማስተናገድ ጥሩ ወላጆችን ይመርታል። እና ይህ ኦቲዝም ሀጫት አይደለም ወይም የወላጆቹም ችግር አይደለም። ልጁን እንዴት እንደሚያደጉ አያውቁም፣ የሚሉትም አይደለም። ይህ ችግሩ የእነሱ አይደለም። ስለዚህ ወላጆቹ እንዳይችኑ አልፈልግም እና የወላጅነት ችሎታቸውን ስላላወቁ የተነሳ የእናንተ ችግር አይደለም። ስለዚህ ይፈልጋለሁ። እኛ እዚህ ነን። አፖሎ ሆስፒታል የህፃናት ሆስፒታልም እናንተን ለመደገፍ አለ እና በጥሩ ሁኔታ እናንተን እናከባለን። አመሰግናለሁ።